ፎቶዬ በቢሮ ውስጥ እንዲኖር አልፈልግም። እኔ አምላክህ አይደለሁም፣ እኔ አገልጋይህ ነኝ። ይህ ንግግር በአዳራሽ ውስጥ ሲያስተጋባ በባህልና በራስ ወዳድነት አፍሪካውያን አምባገነኖች ለዘመናት የገነቡትን ግዙፍ ቅጥር አፈረሰ። ይህ ጥቅስ ብቻ ሳይሆን በፖለቲካዊ አምልኮ ባህል ላይ የተደረገ የጦርነት አዋጅ ነበር። ወጣቱ ቀጠለ፣ ከቻላችሁ የልጆቻችሁን ፎቶ ስቀሉና ሙስና ልትሰሩ ስትሉ ለነሱ ብላችሁ ተጠበቁ። ይህ የ44 ዓመቱ አዲሱ የሴኔጋል ፕሬዝዳንት ንግግር ነው። መቼም ሰሞኑን አፍሪካ ውስጥ ተአምሩ እንደቀጠለ ነው። የቡርኪና ፋሶ ካፕቴን ኢብራሂም ትራውሬ፣ የማሪው ኮሎኔል አሲሚ ጎይታ፣ የኒጀሩ ጄኔራል አብዱራህማን ቲያኒ የአፍሪካ አህጉር አቀፋ አቀፋቢዎት ፊት ተሰላፊ መሪዎች ይመስላሉ። ታዲያ ከእግር ኳስ ከዋክብት አንዱ ከሆነው ሳዲዮ ማኒ ሀገር ሴኔጋል ለውጥ ለውጥ አብዮት አብዮት እየሸተተ ነው። ባሲሮ ሻው ማይፋዬ አርባዎቹ አጋማሽ ላይ ቢገኝም መልክና ገጽታው ግን ከዕድሜው ዐሥራዎቹ ዓመታትን ያነሰ ነው። የረጅም ጊዜ የሥልጣን ውርስ፣ ወርቃማ ቤተሰብ፣ የቢሊዮነር ድጋፍ የለውም። ወደ ሴኔጋል ከፍተኛ ሹመት ካባን የደረበው የእስር ቤት ቱቶውን አውልቆ ነው። ከአገር አቀፍ ምርጫው 11 ቀናት በፊት በፌስቡክ ሐሰተኛ ዜና አሰራጭቷል፣ እንዲሁም የፍርድ ቤት ንቀት በሚል ክስ ተመስርቶበት ዘብጥያ ተወረወረ። ግና ኃይለኞቹ ሲፈሩ የሚጠቀሙባቸው የተለመዱ አረጎች መሆናቸው ግልጽ ነው። ነገር ግን ፋዬ ከእስር ቤት ሲወጣ በነፃነት ብቻ አልተራመደም፣ ጭራሽ በኩራት እንጂ 70 በመቶ ሕዝቧ ከ30 ዓመት በታች የሆነው ሴኔጋል ወጣቶቹ ዙፋን ላይ ተቀምጦ ጣቱን እየቀሰረ የሚያዝ የፈረንሳይ ቅጥረኛ አሻንጉሊት ሳይሆን እሳት ፈልገዋል። እውነትን ሽተዋል። ከዙፋን ተሰቅሎ ሕዝቡን ቁልቁል የሚመለከት ሳይሆን በየአውራ ጎዳኖች አብሯቸው የሚታይ ሽተው ነበርና ዣው ማይፋዬ ያንን ሰጣቸው። እሱ መሲህ አይደለውም አለ። «መልኬን አታንጠልጥሉ፣ አታመልኩኝ፣ ይልቅስ ተፈታተኑኝ። የመሪዎች ፎቶ እንደ ጣዖት በሚቈጠሩባት አገር ይህ ክህደት ነበር። እናም ደግሞ ድህነት፣ የፋዬ መልእክት ከፖለቲካ የበለጠ ጥልቅና ስነ ልቦናዊ ነጻነት ነበር። ለዓመታት የአፍሪካ አእምሮች አመራርን ከርቀት ከበላይነትና ከአምላክነት ጋር እንዲያያይዙ ሰልጥነዋል። ነገር ግን እዚህ አንድ ወንድም እንጂ አለቃ የማይመስል ቀላል ልጅ ወጣ። ለእኔ አትሰሩም፣ እኔ ለእናንተ ነው የምሠራው። የወርቅ ሰዓት አልለበሰም፣ ደረቱን አላሳበጠም፣ ወይም ጠባቂዎች አልተከበበም። በትህት እና ተራመደ። ነገር ግን በትንፋሹ ስር አብዮታዊ እሳት ነበር። ይህ የፕሬዚዳንት መወለድ ብቻ አልነበረም። ይህ በአዲሲቷ ሴኔጋል አምላክ አልባ የአዲስ ፖለቲካዊ ሃይማኖት ጅምር ነበር። አዎ አገልጋዮች ብቻ። አንድ ቀን ነው የዳካር ጎዳናዎች በዜማዎችና በእውከቶች ያስተጋባሉ። በአንድ ጥግ ላይ ልጆች ባዶ እግራቸውን እግር ኳስ ሲጫወቱ፣ በሌላ በኩል ደግሞ አስለቃሽ ጭስ አየሩን ያፍነዋል። ግማሽ ያሉ ህዝብ ከ19 ዓመት በታች ነው። የዩኒቨርሲቲ ምሩቃን ስራ አጥ ሆነው ተቀምጠዋል። አጥማጆች የባህር ውሃቸውን በሚሰርቁ የውጭ ኢንዱስትሪ መርከቦች ላይ ይዋጋሉ። በየሳምንቱ ወጣት ወንዶች ወደ አውሮፓ ከመድረሳቸው በፊት አትላንቲክ ውቅያኖስ እንዳይወጣቸው እየጸለዩ ወደ እንጨት ጀልባዎች ይወጣሉ። ያኔ መንግስት ለአመታት ለካሜራ ፈገግ አለ። ከፈረንሳውያን ዲፕሎማቶች ጋር እጅ ለእጅ ተጨባበጠ። ብድር ወሰደ፣ የሚያማምሩ ህንፃዎችንም ገነባ። ነገር ግን በተረሱ ሰፈሮች ሌስባንሊውስ ምንም አልተለወጠም። የኤሌክትሪክ መቆራረጡ ቀጠለ፣ የምግብ ዋጋም ጨመረ፣ ፖሊሶች የራስ ቅሎችን ይሰብራሉ። ስለዚህ ባሲሮ ዣውማይ ፋዬና አጋሩ ኦስማኔ ሶንኮ ሲናገሩ ለውጥን ቀስ ብሎ አላንሸኳሸኩም፣ ይልቅስ አብዮት በማለት እሪ ብለው ጮኹ። ሴኔጋል በእውነት ነፃ አይደለችም ሲሉ ማንም ያልደፈረውን ነገር ተናገሩ። ዴሞክራሲ የመድረክ ጨዋታ ሆኗል። ወጣቶች የበሰበሰ ሥርዓት ለመውረስ ሲሉ ተራቸውን በመጠበቅ ደክሟቸዋል ሲሉ በኢንተርኔትም ሆነ በማኅበራዊ ሚዲያ ባገኙት መንገድ እሪ ብለው ጮኹ። መንግሥት በቁጥጥር በእገዳና በኢንተርኔት መቋረጥ ዝም ለማሰኘት በሞከረ ጊዜ ጎዳናዎች ጸጥ አላሉ፣ ይልቅስ ፈነዱ። በ2021 እና በ2023 የታየው እሳት ጢስ አልነበረም። ካጣሁት በላይ የማጣው ነገር የለም ያለ ትውልድ ቋንቋ ነበር። ታዲያ በጢስ ውስጥ በተቃጠሉ ዓይኖች አንድ ነገር አንድ ሰው ሲነሳዩ አዳኝ አይደለም፣ ነገር ግን እንደ ሌላው ከተሰበረ ሕልም ጋር እስረኛ የሆነ ወዳጅ ጓደኛ ማሸነፍ አልነበረበትም። ሌላው ቀርቶ ነፃ መሆን እንኳን አልነበረበትም። ባሲሮ ዣው ማይፋዬ ታስሮ ነበር። ምንም የቀስቀሳ ጉዞ፣ አንዳች ሰልፍ፣ ምንም ጋዜጣዊ መግለጫ የለም። አራት የእስር ቤት ግድግዳዎች እና ቀንደኛ የመንግሥት ጠላት የሚል ቱባ መዝገብ ብቻ። ነገር ግን በሴኔጋል ውስጥ የፖለቲካ ምሁራን የመማሪያ መጽሐፎቻቸውን እንዲጥሉ የሚያደርግ አንድ ያልተለመደ ነገር ተከሰተ። በእስር ቤት ውስጥ ያለው ወጣት በሀገሪቱ ውስጥ በጣም ኃይለኛ ድምፅ ሆነ። ከዛ በፊት ግን በ2024 መጀመሪያ ላይ የፖለቲካ ሊቃን እቅር ነበራቸው። ምርጫውን ማዘግየት፣ ተቃዋሚውን መጨፍለቅ፣ መሪውን እንደጨበጡ መቆየት። ሥልጣን ላይ የነበሩት ፕሬዚዳንት ማኪ ሳል የእንኳን ደህና መጣችሁ ጊዜ አልፎባቸዋል። ተቺዎችን አስረው ተቃውሞዎችንም አፍነው በሕገ መንግሥታዊ ገደቦች የዝላይ ጨዋታ ሲጫወቱ፣ ሕዝቡ ግን ጨዋታ በቅቶታል። ፋዬ በፌስቡክ ፖስት ስላደረገ ታስሯል። ሶንኮ በጾታዊ ቅሌት ክሶችና በአስለቃሽ ጤስ ሲታፈን መልእክቱ ግልጽ ነበር። ስለተናገሩ መከራን ተቀበሉ። ነገር ግን ሕዝቡ በመጀመሪያ በሹክሹክታ፣ ከዚያም በእገዳዎች፣ በተቃጠሉ ጎማዎች፣ በቫይራል ትዊቶችና በጥይት ጠባሳዎች በነጎድጓድ ሲናገር የማይቻለው ነገር ተከሰተ። ተአምር ገናና ዋለት ማኪ ሳል ተሰነጠቀ። ከጎዳናዎች፣ ከዓለም አቀፍ ዓይኖች፣ ከወጣቶች ቁጣ በምክንያት ምርጫውን አዘጋጀ። እስረኞቹን ፈታ። ሰንሰለቶቹ ተነሱ። ፋዬ ባሲሩ ከእስር ቤት ሲወጣ የሚያብረቀርቅ ልብስ ፣ አንዳችም ታላቅ ሥነ ሥርዓት የለም። እሱ ድምፁና ከጀርባው ያለችው አገር ብቻ። እናም በ11 ቀናት ውስጥ ብቻ ያልተለመደና እጅግ ጽንፈኛ ዝውውር፣ ከእስር ቤት ወደ ሥልጣን ማማ፣ ያለምንም ምርጫ ቀስቀሳ ያለምንም ሽንገላና ያለአንዳች ፖስተር ሴኔጋል ፈረንሳይኛ ትናገራለች። በፈረንሳይ የተነደፈ ገንዘብ ትጠቀማለች። ላይላዩን እንደ ነፃ ግዛት ቢያረጋትም የፈረንሳይ ታማኝ እስረኛ፣ ገመዷን ያረዘሙላት ዶሮ ነበረች። የፈረንሳይ ንብረት የሆነው የሲኤፍኤ ፍራንክ የአፍሪካን ኢኮኖሚዎች ለመርዳት የተፈጠረ የተረጋጋ ስርዓት ብለው ሲያስገቡ እውነት አፍሪካ እንድትረጋጋ ሳይሆን የፋይናንስ ኮሎኒያሊዝም ሌላ ቅኝ ግዛት ነው ለዓመታት የሴኔጋል መሪዎች ሥልጣናቸው እንዳይንገጫገጭ ዝም ጭጭ ብለው ለፈረንሳይ ሸበሸቡ አብረው መዘበሩ ታዲያ ጃውማይ ፋዬና ኡስማን ሶንኮ የሲኤንኤፍ የቅኝ ግዛት ቅርስ ሲሉ የኢኮኖሚ ሉዓላዊነትን ጠየቁ ብዙዎች አስበውት ነገር ግን ለመጮህ ያልደፈሩትን ተናገሩ የፈረንሳይ ታማኝ ጦር ሰፈር መሆን አንፈልግም ነፃ መሆን እንፈልጋለን አሉ የቤተሰቡ አባላት ድሃና ሕመምተኛ ሆነው ከቀድሞ ጨካኝ ጌታ ጋር እጅ ለእጅ መጨባበጥና እሱንም ዲፕሎማሲ ማለት የፈሪ መሪዎቿ መልክ ነበር። አሁን ሴኔጋል የማይሰግድ ፕሬዝዳንት አላት። ለማክሮን አታሞካሽም፣ ለመተንፈስ እንኳ አታስፈቅድም። የትውልዱ አንደበት ዣው ማይፋዬ ተናገረ። የራሳችንን ሕጎች እንጽፋለን፣ የራሳችንን ገንዘብ እንቆጣጠራለን። የእናንተ ወዳጅነት ከሰንሰለት ጋር የሚመጣ ከሆነ ያዙት፣ አንፈልገውም። ከእንግዲህ አሻንጉሊቶች የሉም። በክስና በስብሰባዎች የተሸፈነ ጨዋነት የተሞላበት ባርነት አይኖርም። ይች አዲሲቷ ሴኔጋል ነች። ታዲያ እያንዳንዱ ጀግና ቤተመንግስት የሚገባው በሕልም ነው። ቤተመንግስቱ ጀግናውን በሕይወት ለመብላት ቢሞክር ምን ይከሰታል? ትልቁ ጥያቄ ባሲሮ ዣውማይ ፋዬ አሁን ፕሬዚዳንት ነውና እውነተኛው ጦርነት አሁን ይመጣል። በሰዎች ላይ ሳይሆን በስርዓቶች ላይ፣ ጥንታዊ የማይታዩ ታጋሽ ስርዓቶች፣ ከጀርባዋ ቢላዋ የሞረዱ ፈገግ የሚሉ በአዲስ ቀለም የተሸፈነ ሙስና፣ የዋጋ መለያ ያለው ፍትህ፣ ሚኒስተሮች ለውጥን ሳይሆን ኮንትራቶችን ማሳደድ። ስለዚህ ማንም ጮክ ብሎ መጠየቅ የማይፈልገው ጥያቄ ይሄ ነው። ጃማይ በቅርቡ የተቆጣጠረውን መሪ ይዞ መትረፍ ይችላል ወይ? ምክንያቱም ይህ ሥርዓት ሰዎችን የሚሰብርበት ዘመን ጠገብ አንጋፋ መንገዶች አሉት። እሱን መግደል አያስፈልገውም፣ ማዳከም ብቻ። እንዲሁም ሥልጣን ሰዎችን እንደሚለውጥ መርሳት የለብንም። መልካም ሐሳቦች ስምምነቶች ቢሆኑስ? ፍቅር የወረቀት ሥራ ቢሆንስ? አብዮቱን ለሚቀጥለው የሥራ ዘመን ቀጠሮ ቢያስይዙትስ? አጋሩ ዑስማን ሶንኮ አሁን ጠቅላይ ሚኒስትር ናቸው። ታዲያ የአፍሪካ ታሪክ በወንድማማች ክህደት የተሞላ መሆኑን ቡርኪና ፋሶን ጠይቁ። ፕሌስ ኮምፓወሬ አብሮ አደጉን ቶማስ ሳንካራ በድል ማግስት እንዴት እንደከዳው ትነግራችኋለች። ጋናንም ጠይቁ። በሌላ በኩል ጫውማይ በትሕትናው ከቀጠለ፣ ከተራበ፣ ከላይ ከሚንሳፈፍ ይልቅ በጎዳናዎች መሄዱን ከቀጠለ ምናልባት ሴኔጋል አዲስ የአፍሪካ አመራር መመሪያ ንድፍ ትሆናለች ግን ቤተ መንግሥቱ ሌሎችን እንደመረዘው ይህንንም ወጣት ከመረዘው፣ ይህ አብዮት ሳይሆን የጭንብል ድግግሞሽ ይሆናል። ዘመናዊ ልብስ የለበሰ አሳዛኝ ታሪክ። የእኛ ምኞት ግን ልክ እንደ ቡርኪና ፋሶ ኢብራሂም ትራወሬ ወረታል ባህልም፣ ጠላትን አሸማቃቂ ቆራጥነት፣ የምላስ ሳይሆን የተግባር ጀብደኝነትን እንደታጠቀ የአፍሪካን ትንሣኤ ከሚያፋጥኑ አገልጋዮች አንዱ እንዲሆን ነው። ውድ የማራኪ ስቶሪስ ቤተሰቦች በዛሬው የማራኪ ታሪክ ዝግጅታችን ስለ ሴኔጋል አዲስ ተስፈኛ መሪ ባሲሩ ጃውማይ ፋዬ ማራኪ ታሪክ በጥቂቱ አይተናል። በሌላ የማራኪ ስቶሪስ ማራኪ ታሪክ እስክንገናኝ መልካሙን ሁሉ እንመኛለን።